በኦሮሚያ ክልል በአሪሲ ውስጥ አሳሳ በተሰኘች ከተማ የሚሰማ ተኩስ ነው። ተኳሾቹ የመንግስት ሚሊሻዎች ናቸው። የሚተኮስባቸው ደግሞ ከዚያው ከአሳሳ ወረዳ የተለያዩ ቀበሌዎች የተሰባሰቡ ወጣቶች ናቸው። ከእያንዳንዱ ቀበሌ 30 ወጣት በግዳጅ ተይዞ በወረዳዋ ዋና ከተማ ውስጥ በሚገኝ አንድ መጋዘን ውስጥ ታጎሩ። ነገርዮው ወደ ወታደራዊ ማሰልጠኛ ማዕከል ለማስገባት የሚደረግ ጉዞ ነበር። ወጣቶቹም ይህንኑ ግዳጅ ለማምለጥ ከዚህ መጋዘንም ለመውጣት አቀዱ። ቀንቷቸው መጋዘኑን ሰብረው ለመውጣት የቻሉት የኦህደድ ብልጽግና ሚሊሻዎች ተኩስ ተቀበላቸው። ኦሮሚያ ሰሞኑን እንዲህ ያለ ሁኔታ ውስጥ ወድቃለች። ባሳለፍነው ዓመት መጨረሻ በመሰል መንገድ መልምለው ወደ ወታደራዊ ማዕከል ያስገቧቸውን ሰዎች ባለፉት ሳምንታት ያስመረቁት ገዢዎች አሁን ካምፖቻቸው እያዛጉ ናቸው። የሰልጣኝ ያለህ የምልምልም ያለህ እያሉ ወዳሉት ወደ እነዚህ ካምፖች የሚጋዙ ወጣቶችን ከያቅጣጫው በግድ እንዲመለምሉ የታዘዙት ካድሬዎችና ሚሊሻዎች የተሰጣቸውን ኮታ ለመሙላት የድሃን ልጅ አንገቱን እየያዙ ወደ ጦር ሰፈር ለመውሰድ እያፈሱ ናቸው። አፈሳው የአገርን ዳር ድንበር ለመጠበቅ ወራሪን ለማስወጣት፣ አሊያም የአገርን ብሔራዊ ጥቅም ለመታደግ እንዳልሆነ መንግስት በይፋ አሳውቋል። የኢትዮጵያ ሉዓላዊነት ለመከላከል አንድ ጥይት አልተኮስኩም፣ ስልጣኔን ለመከላከል ግን ሺ ዓመት እዋጋለሁ፣ አስር ቢሊዮን ዶላር መድባለሁ ብሏል። እናም ይህ አፈሳ ወንድሞቻቸውን ገድለው የሚሞቱ ወገኖቻቸውን አቁስለው አካል ጉዳተኛ የሚሆኑ ማገዶችን ለመሙላት የሚደረግ ዘመቻ ነው። ባለፉት ዓመታት ተመልምሎ የሚሞት ተመትቶ የሚቆስል አካሉን አጥቶ የቤተሰቡ ዕዳ የሚሆን ወጣት በበዛባት ኢትዮጵያ ከሁርሶ እስከ ጦር ላይ ከብር ሸለቆ እስከ ብላቴ የአገሪቱን ወጣት አሰልጥኖ ያሰማሩ ወታደራዊ ተቋማት የላኩት ወጣት የት ሄደ ተብለው ቢጠየቁ የሚመልሱት መልስ የእኛ ስራ አሰልጥኖ መላክ ነው፣ የት እንደገቡ የኢትዮጵያን ተራሮችና ሸለቆዎች ጠይቁ ሊሉ ይችላሉ። ወጣቱ ወደ ማሰልጠኛ ማዕከል በመምጣት ስልጠና መውሰድ አለበት። መላው የኢትዮጵያ ህዝብ ልጆቹን መርቆ በመላክ ይሄንኑ የኢትዮጵያ ህዝብ ተገንዝቦ መረባረብ አለበት። እነዚህን ወጣቶች ላለፉት ዓመታት ያሰለጠኑት ታዛዦች አሁንም በሕይወት አሉ። እነዚህን ወጣቶች ከተለያዩ ማሰልጠኛ ጣቢያዎች ወደ ጦር ሰፈር ያሰማሩ መኮንኖች ማዕረግና ደሞዝ፣ ምቾትና ኑሮ ጨምረው አሁንም ኑና ተዋጉልን እያሉ ቀጥሏል። ከእነዚህ አለቆች መካከል ልጁ የሞተበት፣ ወንድሙ የቆሰለበት የለም። የላኳቸውን ወጣቶች ግን በቦሩ ሜዳ መስክና በጦሳ ተራራ፣ በየጨላ መንደርና በቆላ ተንቤን ኮረብታዎች፣ በወለጋ ጫካዎችና በጎጃም መንደሮች አስከሬናቸውን የሚያነሰው አጥተው የሰማይ አሞራ የምድር አውሬ ተጫውቶባቸዋል። እነሆ የኢትዮጵያ ወጣቶች ሁሉ ወደ ሞት ቀጣና ያመራሉ። ለዩኒቨርሲቲ የታጩ ጦላይ ይገኛሉ። የአገሪቱ አምራች ትውልድ ወደ ሙያ ማስተማሪያዎች ሳይሆን ወደ ውትድርና ማሰልጠኛዎች ይወሰዳል። ለወግ ማዕረግ በቅቶ ከእናት አባቱ ቤት ተመርቆ አሸኙትም ወይ ተብሎ ሊዘፈንለት የሚገባ ወጣት ወደ ጦር ሜዳ ይሸኛል። ይህ ደግሞ የአገሪቱን ዘላቂ ጥቅም ለማስከበር ሳይሆን ለአገሪቱ ዘላቂ መዘዝ ለመፍጠር ከወገን ጋርም ለመጋደል በሚደረግ ዘመቻ ላይ ለመሳተፍ ነው። ምልመላ፣ አሁንም ምልመላ፣ ጦር ሜዳ፣ አሁንም ውጊያ፣ አሁንም መልኬት፣ ጉዞ ወደ ሞት አደባባይ መጓዝ፣ ወንድማማቾች ወደሚገዳደሉበት ገር ልጆች ወደሚተላለቁበት ሸለቆ ለዚያውም በብዙ ዘፈንና በብዙ አፈና። ከነዚህ ዘፈን ከተሰራላቸው ጄኔራሎች ውስጥ አንዱም አልቆሰለም። ከቤተሰባቸው አንዱ እንኳን ከሩቅ ዘመዶቻቸውም ጭምር አንድ ሰው የሞተ ቀርቶ ማሰልጠኛም የገባ ስለመኖሩ አይታወቅም። እነዚህ ወታደራዊ አዛዦች አብዛኞቹ ልጆቻቸው ለአቅመ ውትድርና ደርሰዋል። የየትኛውም ጄኔራል ልጅ ግን ወደ ማሰልጠኛ ሲገባ አልታየም። የጠቅላይ ሚኒስትሩ ወንድሞችና ሌሎች ዘመዶች አንዱም ስለ መዝመቱ አልተዘገበም። በኢትዮጵያ ውስጥ ወታደራዊ ስልጠናን አስገዳጅ የሚያደርግ ሕግ ከወጣ ከራርሟል። እንዲህ ያለ ሕግ ያላቸው ሀገራት መሪዎቻቸው ልጆቻቸውን ጭምር ወደ ማሰልጠኛ እንዲገቡ ይገደዳሉ። በእስራኤል እንዲህ ያለ ተግባር የተለመደ ነው። የጠቅላይ ሚኒስትሩም የኢታ ማዦር ሹሙም ልጅ ወታደራዊ ስልጠናውን ይወስዳል። በቀድሞው የብልጽግና መሪዎች የቅርብ ወዳጅ ኢሳያስ አፈወርቂ አገርም ይህ ነገር እንግዳ አይደለም። የፕሬዝዳንቱ ልጅ፣ የፕሬዝዳንቱ ሚስት ወንድሞችና ሌሎችም ባለስልጣናት ቤተሰቦች ወደ ወታደራዊ ስልጠናው ይገባሉ። በኢትዮጵያ ግን በገፍና በግፍ እየታፈሱ ወደ ማሰልጠኛ ካምፕ የሚገቡት የአገሪቱ ድሃዎች ናቸው። ገዳይም ሟችም የሆነ ትውልድ አጋዳይ የሆኑ መሪዎች ገጥመውታልና ና ከሰላሳ አራት ዓመታት በኋላ ብሔራዊ ውትድርና፣ አስገዳጅ ምልመላና አፈሳ የሚባሉ አስፈሪ ነገሮችን መስማት ብቻ ሳይሆን ተግባራዊ ማድረግ ከጀመረ ሁለትም ሶስትም ዓመት እየተቆጠረ ነው። እናት ወገቧን አስራ ያሳደገችውን ልጇን ወስዶ ያስገደለው አገዛዝ መርዶ እንኳን አይነግራትም። አባት ድምፁን አጥፍቶ ያጎረመሰው ልጁን ደረሰልኝ ሲል መንግሥት ወደ ጦር ግንባር ይወስድበታል። ከዚያም ካሳ እንኳን ሳይከፍል መርዶ እንኳን ሳይነግር ሌላ አዲስ መልማላ ፍለጋ እንደገና ወደዚያው ሰፈር ይገባል። ይህንን የሚያህል ጦር ሰራዊት በየስድስት ወሩ ይመረቃል። በየማሰልጠኛው ይህንኑ ያህል የድሃ ልጅ ከነዚሁ ማዕከላት ይወጣል። ወጥቶ ግን ወደ ቤተሰቡም አይመለስም ለአንድ ዓመትም አይቆይም። ይህ ሁሉ ምልመላና ሥልጠና ለአገር ሲባል ቢሆን በተገባ ነበር። ኢትዮጵያውያን አገራቸው ሲደፈርና ሲወረር ለመዝመት ያላቸውን ቀናይነት ደጋግመው ያሳዩበት ጊዜ ብዙ ነው። የቅርብ ጊዜውን እንኳን ብናነሳ በሻቢያ ወረራ ወቅት ለአቅመ ውትድርና ያልደረሱት እድሜያቸውን እየጨመሩ ኪሏቸው መመዘኛውን አላሟላ ያላቸው ደግሞ በኪሳቸው ውስጥ ክብደት የሚጨምር ነገር እየያዙ ለእናት አገር ክብር ሊዋደቁ ሲሽቀዳደሙ ታይተዋል። እንዲህ ያለ ተግባር የታየበት ውትድርና ረክሶ ዛሬ ቀኝ ኋላ ዙር ግራ ቀኝ ስመር አነጣጥረህ ምታ በስማም ብለህ ተኩስ በአረመናዊነት ግደል የሚል ዘግናኝ ቃል እየተናገረው ለዚያውም ለእርስ በርስ ጦርነት ለዚያውም የአንድ ሰውና ግብረ አበሮቻቸውን ስልጣን ለማዳንና ለማክረም ሲባል የሚገበር ኢትዮጵያዊ እየተጋዘ ቀጥሏል። ብሔራዊ ውትድርና በአዋጅ ወጥቶ የግዳጅ ምልመላ እንዲከናወን ተፈቅዷል። በሚያዚያ 2015 ዓ.ም የወጣው የመከላከያ አዋጅ 18 ዓመት የሞላቸውና የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወታደራዊ ስልጠና ወስደው ለሁለት ዓመት ብሔራዊ አገልግሎት እንዲሰጡ የሚያስገድድ ነው። ይህንን ልብ ያለ ፖለቲከኛና አንዳች ማህበር የለም። ይህ ከመሆኑ አስቀድሞ በደርግ ዘመን ብዙ እናቶችን ያስለቀሰው ብዙ ወጣቶችን በአጭር ያስቀጨው የብሔራዊ ውትድርና አገልግሎት ሊጀመር እንደሚችል ጠቅላይ ሚኒስትሩም ሆነ ከዘመናችን የገዢው ልሂቃን መካከል አንዱ የሆኑት አምባሳደር ባጫ ተናግረው ነበር። ናሽናል ሰርቪስ የሚባለው ነገር ይህንበት ነው። ብሔራዊ ውትድርና ስሙ ትንሽ መስተካከል አለበት። ነገር ግን ደግሞ ስራውን እየሰራንበት ነው ያለ ነው። አንዱ ወደፊት ይሆናል የምንለው ይሄ ነው። ምክንያቱም ኢትዮጵያ ውስጥ በአመት ሚኒመም አንድ ነጥብ አምስት ሚሊየን የሚሆን ወጣት ከ18 አመት በላይ ይሆናል ወደ ሜጀር ይገባል ማለት ነው። ስለዚህ ሁልጊዜ በየአመቱ ከአንድ ነጥብ አምስት እስከ ሁለት ሚሊየን የሚደርስ ወጣቶች ሰራዊት የሚቀላቀል አለ። ሰዎች በግዳጅ መከላከያን ተቀላቅለው ከዚያም ተማርከው እንደሳቸው ጄኔራል የሚደረጉበት ዘመን ያለ የሚመስላቸው ባጫ ደበሌ የእናት ጦራቸውን የደርግ ሰራዊትን ተሞክሮ በሌላኛው መንግስታቸው ብልጽግና ዘመን ለመድገም እንዲህ ይናገሩ ነበር። ይህንን ከተናገሩ በኋላ አዋጅ ወጥቷል። የአገሪቱ ሚዲያዎች መዝሙርም ውትድርና፣ የአገሪቱ ወጣቶች ስራም ውትድርና፣ የአገሪቱ ሀብት ምደባም ለጦርነት ሆኗል። የደርግን ግማሽ ሚሊዮን ሰራዊት የሚያስንቅ ጦር አለን ከአፍሪካ ብዙ ተጠባባቂ

የማይነቃነቅ ጦር አለን በተባለ በጥቂት ሳምንታት ውስጥ ከፍተኛ ምልመላ ለማድረግ ስምሪት ይሰጣል። እናም ለእያንዳንዱ ክልል ኮታ ተሰጥቶ ለእያንዳንዱ ወረዳ ግዳጅ ተጥሎ ምልመላው እንዲጧጧፍ መመሪያ ከተሰጠ አንድ ዓመት አልፎታል። በአዋጅ ያጸደቁትን የግዳጅ ምልመላ ለመፈጸምም በእያንዳንዱ ቀበሌ ስምሪት ተደርጓል። ይህንን በማስመልከት የኦሮሞ ነፃነት ጦር ባወጣው መግለጫ ወታደራዊ ምልመላውን ሌላኛው ዙር ማዕበል ብሎታል። ከአንድ ዓመት በፊት ለሁሉም ክልሎች ኮታ ታድሎ ነበር። በወቅቱ ትግራይ ክልል ውስጥ 20 ሺህ ወጣቶች መከላከያው እንዲቀላቀሉ ማስታወቂያ ወጥቶ ነበር። አንድም ሰው አልተገኘም። የአማራ ክልሉ የጥሪ ማስታወቂያ የረባ አሐዝ ባይመዘገብበትም ጥቂት ሰው አልታጣበትም። የኦሮሚያውም አልሳካ ሲል አማራ ስልጣን ሊይዝ እየታገለን ስለሆነ መንግሥታችሁን ለማዳን ዝመቱ በሚል ነውረኛ ቅስቀሳ ወጣቶች በግድም በውድም በማታለልም በአውቶቡስ ተሞልተው ሲጓዙ ከረሙ። የወላይታና የሲዳማ ወጣቶች በጉልበት ይታፈሳሉ። ለመዝናናት ወጣት ማዕከል የተገናኙ ወጣቶች፣ ስራ ፍለጋ ከተማ የገቡ ዜጎች ይጋዛሉ። ይህንን የሚያደርገው መንግስት፣ ገብታችሁ ካልተዋጋችሁና መከላከያን ካልተቀላቀላችሁ ቤት ተቀምጣችሁ ሰላም ማምጣት ትበሉኝ ካለቆይቷል በተደጋጋሚ ተጨማሪ የሰው ኃይል እንፈልጋለን። ሚና መከላከያ አጠናክሩ ሚና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ና መከላከያ ግባ፣ መልስ የለም ና ፖሊስ ግባ፣ መልስ የለም ቤት ተቀምጦ ሰላም፣ በዚህ እንግዲህ ሰላም ማረጋገጥ አይቻልም። አገሪቱ ውስጥ ሰላም የሚመጣው በመግደል፣ በመገዳደልና ደንብ መቃባት ነው ብሎ የሚያምን አእምሮ ቤት ተቀምጣችሁ ሰላም አምጣት በሉኝ፣ በፌስቡክም ሰላም አትበሉኝ፣ መታችሁ መከላከያን ተቀላቀሉ ይላል። አስገራሚው ነገር መከላከያን ተቀላቀሉ የሚባለው ደግሞ የሚጠብቃችሁ ሞት ነው እየተባለ መሆኑ ነው። የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ በየክልሉ ያሉ ልዩ ልዩ ጸጥታ ኃይሎች በየቀኑ በየቀኑ መስዋዕት የተከፈሉ ነው። በየቀኑ በየቀኑ ወታደር ይሞታል፣ በየቀኑ ፖሊስ ይሞታል በየቀኑ ፖሊስ ይሞታል፣ በየቀኑ ወታደር ይሞታል። ከሚለው ንግግር ቀጥሎ መታችሁ መከላከያን ተቀላቀሉ የሚለው ጥያቄ መታችሁ ሙቱልኝ፣ እኔም እንዳማረብኝ፣ ጄኔራሎችም እንደደላቸው ንኑር የሚል መልእክት ለመሆኑ መከራከር አይቻልም። አንድ ሰው የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ የሚሉ የጦር ኃይሎችን ጠቅላይ አዛዥ እየሰማ ወደ መከላከያ የሚቀላቀልበት አመክንዮ ምን እንደሆነ ግን ግልጽ አይደለም። ደግሞም ሞት ብቻ ሳይሆን የረባም ደመወዝ ወር የማያደርስ ምንዳ እንደማይከፈል ይናገራሉ። እንዴት ውትድርና ስትመለመል ሰው መቶ ሚሊዮን ያለበት ሀገር አምስት ሺ አስር ሺ ማግኘት ፈተና ይሆናል። የኢትዮጵያ ሕዝብ ሊያስብበት ይገባል። አደገኛ ነው። ወታደር ማለት እኮ አምስት ቀን አስር ቀን ምግብና መጠጥ ሲከለክሉት ሞታለው አለው እንጂ ያገኛል ክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል። ይሄ ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ሕይወት ሳይኖረው ከአንድ ቀን ሠራተኛ ያነሰ ደሞዝ እየበላ ህይወቱን በነጻ ሚገብር እኮ ነው። ይህን ንግግራቸውን የሰማ አንድ ምልምል ወታደር እንዲህ ብሎ ቢጠይቅ ልክ ይሆናል። ክቡርነቶ ሆይ፣ ባለፉት ዓመታት አንድም ጥይት ኢትዮጵያን ለመከላከል አልተኮስኩም ብለውናል። የእርስዎን ስልጣን ለማዳን ግን መቶ ሺዎች ረግፈዋል። አሁንም ሰው እንዲገባ የሚጠይቁት ከቀን ሠራተኛ ባነሰ ደሞዝ ተዋግቶ እንዲሞትና የእርስዎ ስልጣን እንዲሰነብት ነው። ለመሆኑ ይህንን ለመናገር እንዴት አንደበቶ ታዘዘለሁ? መጥተህ ሳልከፍለሙትልኝ ብሎ ንግግርስ ምን ይሉታል እያለ ሊቀጥል ይችላል። በእርግጥም በየጋራው በየተራራው የሚወድቀው ወጣት የረባ ደሞዝ የለውም። የአገዛዙ ጄኔራሎች ግን ለእያንዳንዳቸው የ1500 ካሬ መሬት ቦታና መስሪያ ገንዘብ እንደተሰጣቸው፣ ንግድና የኮሚሽን ስራቸውንም እንዳስቀጠሉ፣ ቤተሰቦቻቸውንና ልጆቻቸውንም እያቀማጠሉ እንደሚኖሩ በተደጋጋሚ በብዙ ማስረጃ ተብሏል። አንድ ኢትዮጵያዊ ወጣት የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ እየተባለ የረባ ደመወዝ ይከፍሉኛልን ብለህ እንዳትጠብቅ ተብሎ እየተነገረው መከላከያን ተቀላቀል የሚባልበት ምክንያት አስገራሚ ነው። ኢትዮጵያ ብልጽግናዋ እያስፈራ ለሌሎችም ስጋት እየሆነ ስለሆነ ይህንን የፈሩ ኃይሎች ተነሱብን፣ ኑ ተዋጉልን የሚል ሰበብ ቀርቦ አንድ ሰሞን ብዙዎችን አሳምኖ ነበር። የዛሬ መቶ ምናምን ዓመት አልገዛም ብላ ሌሎች አፍሪካ አገሮች ምሳሌ የሆነችው አገር አሁን ደግሞ ደህንነት አያስፈልገኝም፣ ብልጽግና እንሻለው፣ መለመን አልፈልግም፣ መስጠት እመኛለሁ እያለች ነውና እቺን አገር ካላቆምናት፣ እዚህ ካልቀጭናት በስተቀረ አሁንም ለጥቁር ሕዝቦች አርያ ትሆናለች የሚል ስጋት በሰፊው ይናፈሳል። ግዴሎትም እንኳን በሰፊው በጠባቡ ይህንን ወሬ የሚናገር አንድም የለም። እንኳን የአገሪቱ ኢኮኖሚ እንዲህ ተንኮታኩቶና ለጦርነት ውሎ ባለበት ወቅት ይቅርና በፍጥነት እያደገ የአፍሪካም ነብር እየተባለ ይጠራ በነበረበት ዘመን የኢትዮጵያ እድገት ለማንም አስፈርቶ አያውቅም ነበር። ይልቁንም የዓለም ባለሀብቶች ሊገቡበት የሚጓጉለት፣ ሊሳተፉበት የሚመኙት እንጂ አገሪቱን ሊያሳድግ ነው ብለው የሚዘምቱበት አልነበረም። እንዲህ ያለ ልብ ወለድ የሚያቀርቡበት ምክንያት ፖለቲካዊ ችግርን በውይይት መፍታት የሚያስከትለው ተጠያቂነት፣ የሚያሳጣው ስልጣን እንዳለ ስለሚረዱ ነው ማለት ትክክል ይሆናል። የአገሪቱን ወጣቶች ዓለም ተነስቶባችኋል እያሉ ወስደው ካልማገዱ በስተቀር እኛ አምባገነን በመሆናችን ጦረኛም በመሆናችን ለድርድርም የማን መች በመሆናችን ጦርነት ብቸኛ የስልጣን ማስቀጠያ መሳሪያችን በታሪክን መታወሻችን ነው ብለን በማመናችን ሰባተኛ ንጉሥ ነን እስከ 2030 የመንገስ ዕቅድ ስላለን ወዘተ የሚል ምክንያት ያቀርባሉ ተብሎ አይጠበቅም። ዓለም ስለተነሳባችሁ ዝመቱ፣ ኢትዮጵያ በልጽጋ ለጥቁር ህዝቦች አርያ ልትሆን ነው በሚል ዓለም እየተዋጋት ነው የሚለውን ግን ጮክ አድርገው ይናገሩታል። በመከላከያ በፖሊስ ሰራዊት ውስጥ ተሳትፈን ሀገራችንን መጠበቅና ህልውናዋን የሚገዳደሩ ኃይሎች የማይችሉ መሆኑን ማሳየት ከመቶ አስር ሚሊዮን ኢትዮጵያውያን የሚጠበቅ መሆኑን መከላከያችንን በማጠናከር የፖሊስ ሠራዊት በማጠናከር እጅ ለእጅ በመያያዝ አሁን ይህ የህዝብ መመልመያ መሳሪያና ምክንያት እንደየአካባቢው ተቀይሯል። የኦሮሚያን ወጣቶች መንግሥትህን ከአማራ ታደግ ብለው ይመለምሏቸዋል። የአማራን ወጣቶች ይህ መንግስትኛ ካልገባንበት የኦሮሞ ሆኖ መቀጠሉ ነው ብለው ያግባቧቸዋል። ከወላይታ ከሲዳማና ከመሰል አካባቢዎች የሚያመጧቸውን ደግሞ ብዙ ገንዘብ ይከፈላችኋል፣ ምቾት በምቾት ትሆናላችሁ፣ በዚያ ድሎት ይበዛላችኋል ብለው ያታልሏችኋል። ይህ ሁሉ አላዋጣ ሲል ጓደኞቻቸው ከአጠገባቸው ተወስደው እንዳልተመለሱ ያወቁም አያሌዎች ሲበዙ አሻፈረኝም ሲሉ በጠመንጃ አስገድደው እያፈሱ ነው። በዚህ መልኩ የሚወስዷቸውን ወጣቶች ሲሞቱ አይቀብሯቸውም፣ ሲቆስሉም እንደማያሳክሟቸው በመገናኛ ብዙሃን ላይ የእርዳታ ጥሪ ሲያቀርቡ የተሰሙ የጦር ጉዳተኞች ሲመሰክሩ አይተናል። አሁን ጀምር ቁስለኛ ላይ እስካሁንም አልተበረደም ማለት ነው። ስለዚህ ለእኛ አያስፈልግም። እኔን ይኸው እንግዲህ የነ ሰውነት አካለን ያየ ሰው አንጀቴ እዚህ ጋር ውጭ ነው ያለው። ስለዚህ ዛሬ ሰው አይቶ ሌሊቱን ይደነግጣል ማለት ነው፣ አንጀቴ ያየ ሰው ማለት ነው። ስለዚህ በአሁኑ ሰዓት በእኛ ቢበቃ ነው። በሰሜኑ ጦርነት በቂ ነው፣ በቂ ሰው ድሟል። አሁን እኛ የምንፈልገው ሰርተን መለወጥ ነው። አሁን ጭፍራዎቹ ቁስላቸውን የሚታከሙበት ቸግሯቸው ልመና በሚወጡበት እንዲህ ባለችው ኢትዮጵያ ጄኔራሎቹ ግን ልጆቻቸውንና ሚስቶቻቸውን ውጭ ሀገር እየላኩ የማሳከም መብት ልጆቻቸውንም በውጭ ሀገር የማስተማሪያ ሀብት አላቸው። እንዲህ ያለው መተላለቅ በቀጠለበት ሁኔታ አሁንም ልመላ አሁንም ጦርነት እየተባለ ነው። በነገራችን ላይ ሰሞነኛው የመከላከያ ምልመላ እንደገና በግዳጅ ከመካሄዱ አንድ ዓመት ቀደም ብሎ ጠቅላይ ሚኒስትሩ ያለን ተጠባባቂ ኃይል ከአፍሪካ አንደኛ ነው ብለው ሲናገሩ ነበር። ይህ የዘማች ምልመላ በዘመቻ ከመከናውኑ ከሁለት ዓመት በፊትም ኢታማዦር ሹሙ ከደርግ መንግሥት ዘመን የላቀ ጦር አለን ሲሉ ነበር። የአገር መከላከያ ሚኒስቴር የኢትዮጵያ አየር ኃይል ከነበረበት መፍረስ መናድ ወጥቶ ተቋም መሆን ብቻ ሳይሆን ዛሬ አክቲቭ በያዛቸው ወታደሮችና በሪዘርቭ ባስቀመጣቸው ወታደሮች በማንኛውም ሰዓት ፈተና አለብኝ ሲል ሞብላይዝ አድርጎ ወደ ውጊያ በሚያስገባቸው ኃይሎች ሲታይ በአፍሪካ አሁንም በጣም ትልቅ ጡንቻ ያለው ተቋም ማድረግ ተችሏል። ጥያቄው መሆን ያለበት አሁን ድንገተኛ ዘመቻና ምልመላ የምታካሂዱት ያንን ትልቅ ጡንቻ ያለው ሆኗል የምትሉትን ሰራዊት የታደርሳችሁት ነው የሚል ነው። በእውነቱ ይህንን በሚሊዮን ለሚቆጠሩ እናቶች መርዶ መንገርን የማይፈልግ የልጆቻቸውን ሞት ሰምተው ሀዘን የተቀመጡትንም ልጆቻችሁ የሞቱት ለኢትዮጵያ ሲሉ ነው ለምን ታለቅሳላችሁ? እያለ ሲያወግዝ ለሰነበጠ መንግስት የሚቀርብ ጥያቄ አይደለም። ሁሉንም ነገር በጦር ሜዳ ፈተዋለሁ ብሎ እንዲያለውን ዘመቻ ከማካሄድ ለፖለቲካዊ ውይይቶች ሁሉ መዘጋጀት አይሻልም ወይ? ከዚህ በየቀኑ ደም እያቃባ በቀጠለና ለትውልድም በሚተርፍ መዘዝ ባነገበ መተላለቅ ላይ የአገሪቱን ወጣትና ሀብት ከመማገድ ይልቅ ለፖለቲካዊ መፍትሄ መቀመጥ አይሻልም ወይ? የሚለውን ይገፉ ዘንድ የሰው ነፍስ ለሚያሳሳቸው፣ የአገር ውድቀት ለሚያሳስባቸው ሁሉ የሚቀርብ የወቅቱ አንገብጋቢ ጥያቄ ነው። መልካሙን ሁሉ መመኘት፣ በዚሁ እንሰናበታለን።